ሚካኤል በማፊት ይቆማል። እኔና እናንተ በእግዚአብሔር ፊት መቆም ብቃት የለንም። በእግዚአብሔር ፊት የሚያቆም ምግባር የለንም። በእግዚአብሔር ፊት የሚያቆም ጽድቅ የለንም። ሚካኤል ግን በማፊት ይቆማል። ያንቺን ነገር ይዞ በማፊት ይቆማል። የአንተን ጉዳይ ይዞ በማፊት ይቆማል። እስቲ የእኔና የእናንተን ጉዳይ ይዞ በእግዚአብሔር ፊት ለሚቆመው መልአክ ክብር ስጡ፣ አመስግኑት፣ መደብ አድርጋችሁ። በእግዚአብሔር ፊት የምቆም የሰራዊቱ አለቃ ነኝ አለው። እስቲ የሰራዊቱ አለቃ ነው በሎት። እስቲ ሚካኤል በሉ። ሚካኤል የሰራዊቱ አለቃ ነው፣ የመላእክት ሁሉ አለቃ ነው። አያችሁ፣ እንዴት የመላእክት ሁሉ አለቃ ሆነ ሲባል ደግሞ የሚገርም ነው። ከኔ ጋር ናችሁ? ሚካኤል እንዴት የመላእክት ሁሉ አለቃ ሆነ ካላችሁ በትህትናው ነው የተሾመው ይላል። እስቲ በትህትናው በሉ። ለጊዜው ጎንበስ በል፣ እግዚአብሔር በሰዓቱ ቀና ያደርግሃል። ወዳጄ የሰማችሁ ይኗረ ዛሬ ብትገፉ፣ ነገ ደግሞ ወደ ክብራችሁ ትመጣላችሁ። ለጊዜው እስመ በትሕትና ረከበልልና ይላል ድርሳነ ሚካኤል። በትህትና ክብር ይገኛል ወገኖቼ። በጊዜው ዝቅበይ ግድ የለሽም፣ በሰዓቱ ቀና ያደርግሻል አማኑኤል። በጊዜው ብትዋረዱ፣ በሰዓቱ ያነሳቸዋል። በጊዜው ብትገፉ፣ በሰዓቱ ያከብራቸዋል። አያችሁ በትህትናው በምኑ ነው? በትህትናው ትሁት ነው ሚካኤል። የሚካኤል ልጆች ከሆናችሁ እዚህ ውስጥ ትሁታን እንድትሆኑ ነው ዛሬ ትምህርት። እውነት የሚካኤል ወዳጅ ከሆናችሁ ትሁታን ሁኑ ትትናንተ ላበሱ